ሰበር ዜና። ማንም ያልጠበቀው ሆነ። ከወዲያ የመከላከያ ሰራዊቱ በአስቸኳይ ይውጣ የሚል ጥሪ ሲሰማም፣ ወዲህ ደግሞ በአማራ አንድ አስደንጋጭ አደጋ ተከስተዋል። አደጋው የበርካቶችን ልብ ሰብረዋል። ወሎ ላይ ትንቅንቁ ባየለበት በዚህን ወቅት ከወዲያ የተሰማው ሰራዊቱ ለቆ ይውጣ የሚለው ጥሪ እጅግ አስደንጋጭ ሆኗል። የህወሓት ነገር ትኩስ ድንች የሆነበት ማዕከላዊ መንግስቱ ዛሬም ከዚያው ከመቀሌ ሌላ ዱብዳ ሰምተዋል። ቀስ በቀስ የፕሪቶሪያ ስምምነት ማገሮችን እየናደ ያለው ህወሓት የተደሰደሰ ዝናባ የፈራም ሲል የመከላከያ ጦር ከደቡባዊ ትግራይ በአስቸኳይ ለቆ ይውጣ በማለት ጉድ አሰምቷል። ከሻቢያ ጋር ዝምድናውን ያደራው የደብረ ጽዮን ዋንጃ ይህን ያለው በአላማጣ በተደረገ አንድ ጉባኤ ላይ ነው። በዝርዝር እናስደምጣችኋለን። በሌላ መረጃችን ደግሞ በአማራ ክልል ዛሬ ረፋድ ላይ አንድ አስደንጋጭ አደጋ ተከስተዋል። አደጋው በአንድ ሃይማኖታዊ ትዕይንት ላይ የተፈጸመ ሲሆን በርካቶች ሙተዋል፣ ቆስለዋል። በውጊያ እረፍት ያጣው ክልሉ እንዲህ አይነት አደጋ ያውም በሃይማኖታዊ ትዕይንት ላይ ማጋጠሙ የበርካቶችን ልብ የሰበረና ያሳዘነ ሆኗል። ጉዳዩ ምንድን ነው? በዝርዝር የምታደምጡት ይሆናል። ፕሮፌሰር ብርሃኑ ነጋ ሌላ አነጋጋሪ ውሳኔ ሰጡ። ፕሮፌሰሩ የሚመሩት ተቋም ዛሬ አንድ አዲስ መረጃን አጋርቷል። መረጃው የ12ኛ ክፍል ተማሪዎችን የተመለከተ ነው። በመረጃችን ይዘነዋል፣ ታደምጡታላችሁ። ትራምፕ የአሜሪካ ከተሞች ወታደራዊ ማሰልጠኛ መሆን አለባቸው ሲሉ ለጀነራሎቻቸው ተናገሩ። አሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ከተሞችን የወታደራዊ ማሰልጠኛ ማዕከል እንዲሆኑ እንደሚፈልጉ ተናግረዋል። እንመለስበታለን። አክብሮታዊ ሰላምታችን በእያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ላውን መደመጥ አለባችሁ ያላቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በራያ አላማጣ የሰፈረው መከላከያ በአስቸኳይ ለቆ እንዲወጣ ማሳሰቢያ ተሰጠው። ህወት የራያ አካባቢዎችን አስተዳደር አፍርሶ የራሱን ከሰሞኑ በሾማቸው ባለስልጣናት በኩል በራያ አላማጣ ከተማ የሰፈረው ኮማንድ ፖስት በአስቸኳይ እንዲወጣ አሳስቧል። መከላከያ በአስቸኳይ ለቆ ይውጣ የተባለው የራያ አላማጣ ወረዳ ነባሩ የህዋት ምክር ቤት ጉባኤ ላይ ነው። ሰላሳ ሁለተኛ ዓመት ጉባኤ አካሄደናል ያሉት የአካባቢው የህዋት ባለስልጣናት ኮማንድ ፖስቱ የህልውናችን ጠንቅ በመሆ መሆኑም በአስቸኳይ መነሳት አለበት ብለዋል። ኮማንድ ፖስቱ ፈርሶ መከላከያ ካወዝ አጋቢ አካባቢዎች በአስቸኳይ ጠቅልሎ ካልወጣም ችግር እንደሚፈጠር አመራሮቹ ሲናገሩ ተደምጠዋል። በቅርቡ የተሾሙት የራያ አላማጣ ከተማ ጊዜያዊ ከንቲባ ሞገስ ሽፈራው ኮማንድ ፖስቱ እንዲወጣ የወረዳው ምክር ቤት ውሳኔ አሳልፏል ብለዋል። በውሳኔው መሠረት ኮማንድ ፖስቱ የማይወጣ ከሆነ መከላከያ ከራያ ይውጣ የሚል ሰልፍ በአላማጣ ከተማ እንደሚጠራ ከንቲባው ተናግረዋል። ከንቲባው መከላከያ ከሰፈረባቸው የራያ ዛጋቢ አካባቢዎች ካልወጣ ይካሄዳል ለተባለው ሰልፍ ከወዲሁ ዝግጅት እንዲደረግ ሲቀሰቅሱ ተደምጠዋል። ራያ ላማጣ የሰፈረው መከላከያ በአስቸኳይ ይውጣ የሚለው ማሳሰቢያ በህወሓት ልሳን ወይን ላይ ተሰራጭቶ ተመልክተናል። ይህ የተባለው በጌታቸው ረዳ አስተዳደር ጊዜ የተሰየመውን የትግራይ አመራርና በአማራ በኩል የተሰየመውን አስተዳደር በቅደም ካባረረ በኋላ ነው መከላከያ ይውጣ ያሉት። አካባቢው የህወሓት አመራሮች እንደ በራይ ያላማጣ ኦፍላና ኮረም ያሉ አካባቢዎች በኮማንድ ፖስት ውስጥ መቆየታቸውን አንቀበልም ብለዋል። የአካባቢው አመራሮች ሰላሳ ሁለተኛ ዓመታችን ነው ባሉት ጉባኤ ላይ በኮማንድ ፖስት ስምሪት በራይ የሰፈረው መከላከያና ፌዴራል ፖሊስ ጠቅልሎ ይውጣልን ብለዋል። መከላከያ ከፕሪቶራ ስምምነት መፈረም በኋላ በአማራ በኩል ይገባኛል ጥያቄ በሚነሳባቸው አካባቢዎች መሰማራቱ ይታወሳል። ምንም እንኳን በአካባቢዎቹ ኮማንድ ፖስት ተዋቅሮ መከላከያና ፌዴራል ፖሊስ የተሰማሩ ቢሆንም ህዋት የራሱን ኃይል አሰማርቶ ጎን ለጎን ይንቀሳቀሳል። ከቅርብ ጊዜ ወዲህ ደግሞ አካባቢውን ሙሉ በሙሉ ለመቆጣጠር በኃይል የተደገፈ እንቅስቃሴ አድርጎ ቀደም ሲል የጌታቸው ረዳ አስተዳደር የተሸሙትን አካላት አባሯል። ህዋት አካባቢውን ሙሉ በሙሉ ለመቆጣጠር እንቅፋት ሆኖብኛል ያለውን የቀድሞ አስተዳደር ካፈረሰ በኋላ መከላከያን ለማስወጣት እንቅስቃሴ መጀመሩ ሲነገር ነበር። ከሁለት ሳምንት ገደማ በፊት በህዋት ና በመከላከያ ሰራዊት መካከል በራያ ለአማጣ ከተማ ግጭት መፈጠሩ ይታወሳል። በከተማ ጎን ለጎን በሚንቀሳቀሱት የህዋት ታጣቂዎችና መከላከያ መካከል ግጭት ከተፈጠረ በኋላ ውጥረት መኖሩን የሚያመላክቱ መረጃዎች እየወጡ ነው። ህዋት ያመጸበትን አስተዳደር ካፈረሰ በኋላ በራያ አካባቢዎች የሰፈረውን መከላከያ ላይ ጥቃት ሊከፍት ይችላል እየተባለ ነው። እንደሚባለው ህዋት በአካባቢው በሰፈረው መከላከያ ሰራዊት ላይ ጥቃት ከፈጸመ የተፈራው ዳግም ጦርነት መነሻ ሊሆን እንደሚችል ተሰግቷል። በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኩራ ወረዳ በአረርቲ ከተማ አረርቲ ማርያም ቤተ ክርስቲያን ዓመታዊ ክብረ በዓል ላይ በተፈጠረ አደጋ የበርካታ ሰዎች ሕይወት ማለፉ ተሰምተዋል። በግንባታ ላይ የነበረ ቤተ ክርስቲያን ለፊኒሽንግ የተረበረበ እንጨት ተደርምሶ በርካታ ምእመናን የሞትና አካል ጉዳት መድረሱን ወረዳው አስታውቋል። ይህ ዘገባ እስከተጠናከረበት ሰዓት ድረስ ብቻ የሟቾች ቁጥር ከ30 መሻገሩ የተገለጸ ሲሆን ከደረሰው አደጋ አንጻር የሟቾች ቁጥር ሊጨምር እንደሚችል ተነግሯል። የወረዳው ፖሊስ ስለደረሰው አደጋ በሰጠው ማብራሪያ ቁጥራቸው በውል ያልታወቁ በርካታ ሰዎች ሕይወታቸው ማለፉን ፖሊስ አረጋግጧል። ይሁን እንጂ ከደረሰው አደጋ አንጻር የሟቾች ቁጥር በውል ለመለየት አዳጋች መሆኑን የገለጸው የወረዳው ፖሊስ የተጣራ መረጃ ለሕዝብ እንደሚያደርስ ገልጿል። በድንገተኛ አደጋው ሁለት መቶ ገደማ ምዕመናን ከቀላል እስከ ከባድ አካል ጉዳት እንዳጋጠማቸው ተገልጿል። የተጎዱ ምዕመናን በአረርቲ ሆስፒታል ህክምና እየተደረግላቸው መሆኑ የተገለጸ ሲሆን፣ ከባድ ጉዳት ያጋጠማቸውን ሕይወት ለማትረፍ እርብርብ እየተደረገ ነው ተብሏል። በአረርቲ ከተማ አስተዳደር አረርቲ ማርያም ቤተ ክርስቲያን ዓመታዊ ክብረ በዓልን አስመልክቶ በግንባታ ላይ የሚገኝ ቤተ ክርስቲያን እየተጎበኘ ነው። አደጋው የደረሰው በመቶዎች የሚቆጠሩ ምዕመናን ከክብረ በዓሉ ጎን ለጎን የቤተ ክርስቲያኗን ግንባታ እየጎበኙ ባለበት አጋጣሚ የእንጨት ርብራቡ መደርመሱ ተገልጿል። ባደጋው ጉዳት የደረሰባቸውን ምዕመናን ከተደረመሰው የእንጨት ርብራብ ውስጥ ለማውጣት አስቸጋሪ መሆኑን ተከትሎ የሰዓታት ጊዜ ወስዷል ተብሏል። በርካታ ሰዎች የተደረመሰው እንጨት ተጭኗቸው መቆየታቸውን ተከትሎ ከሞት እንድዳረጋቸው በስፍራው የነበሩ የዓይን እማኞች ገልጸዋል። ትምህርት ሚኒስቴር ጥያቄ በተነሳበት የ12ኛ ክፍል ውጤት አሰራር ላይ አወዛጋቢ ውሳኔ አሳልፏል። ባለፈው 2017 ዓ.ም የትምህርት ዘመን የ12ኛ ክፍል ፈተና የወሰዱ ተማሪዎች ወደ ዩኒቨርሲቲ መግቢያ ውጤት አሰራር ስህተት ከተገኘበት በኋላ የማለፊያ ሽግሽግ ተደርጓል። በትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተፈርሞ የተላለፈው የዩኒቨርሲቲ መግቢያ ነጥብ ማሻሻያ ጥያቄ ተነስቶበታል። ትምህርት ሚኒስቴር የተፈታኞችን ውጤት ላይ የተፈጠረውን ስህተት ሲያ ሳይቀርም ከአንድ በታች የሆነ ወይም በዜሮ ነጥብ ውስጥ ለውጥ አድርጓል። የተደረገውን ለውጥ ተከትሎ 50 በመቶ የነበረው ማለፊያም በ0.5 ልዩነት እንዲቀንስ መደረጉን ትምህርት ሚኒስቴር አስታውቋል። በዚህም በ2017 ዓ.ም የ12ኛ ክፍል ማጠናቀቂያ ፈተና አማካኝ ውጤታቸው 49.5 እስከ 49.99 በመቶ ያመጡ ተማሪዎች ወደ 50 በመቶ እንዲጠጋጋ ተወስኗል በ አምስት ልዩነት የወደቁ ተማሪዎች ወደ ዩኒቨርሲቲ እንዲገቡ በትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ትናንት መስከረም ሃያም 2018 ዓ ም ተፈርሞ ለሁሉም ዩኒቨርሲቲዎች የተላከ ደብዳቤ አመላክተዋል። ይህንንም ውሳኔ ተከትሎ 495ና በላይ አማካኝ ውጤት ያስመዘገቡ ተማሪዎች ዝቅተኛውን 50 በመቶ የማለፊያ ነጥብ እንዳሟሉ ተደርጎ እንደሚወሰድ ተገልጿል። በመሆኑም 495ና በላይ ውጤት ያስመዘገቡ ተማሪዎች ወደ ከፍተኛ ትምህርት ተቋማት በመግባት መማር እንደሚችሉ ሚኒስቴሩ ይፋ አድርጓል። ይሁን እንጂ ተማሪዎች የወሰዱት ፈተና የሁሉም ትምህርት አይነቶች ከመቶ የተያዘ ሆኖም በምን አግባብ በዜሮ ነጥብ ቤት እንደገባ በውል አልተገለጸም። የውጤት ማሻሻያው ላይ ከዚህ ቀደም አጋጥሞ በማያውቅ ሁኔታ የታየው የዜሮ ነጥብ ውጤት ስሌት በተማሪዎች ዘንድ ጥያቄ ቢያስነሳ ምላሽ አልተሰጠበትም። ውጤታቸው ላይ ጥርጣሬ ያደረባቸው ተማሪዎች ባቀረቡት ቅሬታ ከአንድ ያነሰ ወይም ዜሮ ነጥብ ቤት ጭማሪ እንደተደረገላቸው ተገልጿል። ትምህርት ሚኒስቴር የውጤት ስሌት በገጠመው የፈተና ውጤት ላይ እንዲህ አይነት አወዛጋቢ ነገር ይዞ ብቅ ካለ በኋላ ማብራሪያ ለመስጠቱ ጥያቄ አስነስቷል። የትምህርት እና ስልጠና ፖሊሲ ተማሪዎች ወደ ቀጣይ የትምህርት ደረጃ ለመዛወር 50 በመቶ በመቶና ከዚያም በላይ ማምጣት እንዳለባቸው እንደሚደነግግ ይታወቃል። ፖሊሲው በብርሃኑ ነጋ ደብዳቤ ተሽሮ የውጤት ሽግሽግ እንዲደረግ የተደረገው ያልተለመደ የውጤት ስሌት መምጣቱን ተከትሎ ነው። ትራምፕ የአሜሪካ ከተሞች ወታደራዊ ማሰልጠኛ መሆን አለባቸው ሲሉ ለጀነራሎቻቸው ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ከተሞችን የወታደራዊ ማሰልጠኛ ማዕከል እንዲሆኑ እንደሚፈልጉ ተናግረዋል። ከዓለም ለተሰባሰቡ በመቶዎች ለሚቆጠሩ የሀገሪቱ ጦር መሪዎች ባልተለመደ ሁኔታ ተቃውሞና አለመረጋጋቶች እንደ ከውስጥ ያለ ጠላት ናቸው ሲሉ ተናግረዋል። አክለውም እናንተ ከተሳተፋችሁ ከቁጥጥር ውጭ አይወጣም ብለዋል። ትራምፕ በቅርቡ ወንጀልን ለመቀነስና ሰነድ አልባ ስደተኞችን በቁጥጥር ስር ለማዋል በሚል በዋሽንግተን ዲሲ፣ ሎስ አንጀለስ፣ ኦሪጎን የብሔራዊ ዘብ ወታደሮችን ማሰማራታቸው ይታወሳል። የመከላከያ ሚኒስትሩ ፒት ንግግር ያደረጉ ሲሆን በፔንታጎን አካታችነት ማኅበራዊ ፍትሕና ብዙሃንነት ፕሮግራሞች ላይ የተቀመጡት ከተመሳሳይ ጾታ ግንኙነት፣ ጾታ ዘረኝነት ጋር የሚገናኙ ባህሎች ማብቃታቸውንና አዲስ የወንዶች አቻ አካላዊ ብቃት መስፈርት ለወታደራዊ ባለስልጣናት ይፋ አድርገዋል። ፕሬዝዳንቱ በዲሞክራቶች የሚመሩት ከተሞች ሳን ፍራንሲስኮ፣ ኒውዮርክ፣ ሎስ አንጀለስ ላይ ትችታቸውን ዳግም ያቀረቡ ሲሆን ሕግ ለማስከበር የሀገሪቱን ጦር መጠቀማቸውን እንደሚቀጥሉ ተናግረዋል። ደህንነት የራቃቸው ሥራዎች ናቸው። እንዲሁም አንድ በአንድ እናስተካክላቸዋለን ካሉ በኋላ እዚህ ላላችሁ ለእያንዳንዶቻችሁ ዋነኛ ተግባር ይሆናል ብለዋል። ከውስጥ ያለ ጦርነት ነው። ለብሔራዊ ደህንነት ድንበሮቻችንን በአግባቡ መቆጣጠር አስፈላጊ ነው። እነዚህ ሰዎች እንዲገቡ መፍቀድ የለብንም ብለዋል።